ገንዘቡን ብላ ዝናውን ብላ የመጣችው ሰው ይሄ ልጅ ነዲ ሆን ነገር የሆነ ነገር ሀብቱ እንዲያደርግበት እኔ ላይ ደረሰ። ቦታ ማይደርስበት ምክንያት ይገባሳል። በሰፈሩት ቁና ይሰፈራል። ጭፍሮች በቀኝ በግራ በታች በላይ ማለት ነው። እየበዛችሁ ነው እንግዲህ የሁላችሁ። ዛሬ ደግሞ የሮዚ የልጇ አባት ነኝ የተባለው መጥተዋል። ስሙ ጉዱን ማለት ነው።

ሰውልረይጠለት እም አጋጣሚ ወሎ ላይ ሲሄድ እንደዚ ዓይነት ክስተት ማለት ይገጥመኛል ብዬ አላሰብኩም ነበረ። ልጅቷን ያለው በኋላ ምናምን ቀል ላሸት ሬ አልሐምዱሊላህ። የራሴን እኮ አሁን ላይ የራሴን እኮ የጀመርክ ሰው ደስተኛ ነኝ፣ ባለውበት ነገር ደስተኛ ነኝ። አላህን አመሰግናለሁ። ግን አንተ ደግሞ እንደዛ መሆን ከቻላችሁ ነገሩን በቃ አስተካክላችሁ ለሶስቱ። አሁን እኔ ማለት በዚህ ቪዲዮ ስመጣ በጣም ውስጤ እየደበረኝ ነው የመጣው። ያለው ውሸት የሚመስሉን ይችላል። ውሸትማ አይመስለንም፣ ውሸትማ አይመስለንም። እያየን አይደል እንዴ? እያየን አይደለም። እንዴት አድርገን ውሸት ቢሆንም እውነት አድርገን እንቀበላለን እንጂ እንዴ። ሴቶቹ መነገጃ አይደለም እንደ የእናንተ እኮ። ሴቶች ማለት በአሁኑ ጊዜ ማለት ነው የሚዲያ ሴቶች የእናንተ ኢቲኤም ባንክ ናቸው እኮ። ለዚህ ሳንወድ በግዳችን እውነት ነው ብለን እናምናለን፣ አይደል? አሰላሙ አለይኩም ረምቱላሂ ወበረካቱ። እንደም ክርስቲያን ወገኖች የሰላም ሰላም ሰላም ብያለሁ። ለከዶ የጅማ ቲዩብ አዲስ ሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው እና ምንድነው ትላንትና አንዱ ሚል ምን ሲል ሰማሁ መሰላችሁ የመዳም ቅመሞች ናቸው ሀራምን ነገር የሚደግፉት ብሎ ሲያወራ ሰምቼ በጣም ነው የተናደድኩኝ ማለት እንደዚህ በጭፍኑ አንተ የመዳም ቅመሞች በውጭ ዓለም ተበትኖ ያሉት አብዛኛቸውም አቅዳቸው አቅዳቸው የተስተካከለ አይደለም። እና እነሱ ናቸው እንደነዚህ አይነቶች በሚዲያ ዝሙት ምናምን የሚያስተላልፉትን እየገባችሁ ሰብስክራይብ የምታደረጉ እናንተ ናችሁ፣ ላይክ የምታደረጉት እናንተ ናችሁ፣ ሼር የምታደረጉት እናንተ ናችሁ። እናንተ ባታበረታቱ ያም ቪዲዮ ላይክ ባታረጉ። እነሱ ቀን በቀን ቪዲዮ ክሬት እያደረጉ የውሸት ነገር ክሬት እያደረጉ በሚዲያ ካፕል ካፕል እያሉ አይመጡም። አብዛኛዎቻችሁም የመዳም ቅመሞች ናችሁ። ኮመንት ራሱ ገብታችሁ ማለት ነው ማሻላ የምትሉ ምታበረታቱ እናንተ ናችሁ ብሎ ሲያወራ ሰምቼ በጣም ነው የተናደድኩ። እንደውም በዛ ቪዲዮ ሰርበታለሁ ብዬ እንደጋጣሚ ሆኖ አልተመቸኝም። አሉ አቃለው አብዛኛውም ጭፍኖች በቃ አይዱን ነው አላቅም። መዲያም ቤት አይምሯቸውን ብዙ ፉዞ አድርጓል። አይዱን ነው አላቅም። ግን ደግሞ ሁሉም ብለህ ማለት ተገቢ አይደለም። ማሻላ ለምን እንደሚባል ራሱ የማያውቁ አሁን በቃ እቹ፣ አሁን ይሄ ከዚህ ወንድ ጋር እንደዚህ እየተላላሰች ባይዘዌ ሮዛ ማለት ነው ሮዛ የቶፊቅ እህቱ ናት። ወደዳችሁም ጠላችሁም እህቱ ናት። ግን በዚህ ልክ ሚስቱን እህቱን በቃ መሸጫ ኢቴ ማደረጋችሁ ገባችሁ። ወንድ ልጅ ለእህቱ መከታ ካልሆነ፣ ለሚስቱ መከታ ካልሆነ እሽል ፋይዳ። ሚስቱ እኮ መነገጃ ነው ያደረገው ሶፊ። አሁን እኮ የታረቃት ሊነግድባት ከዛኛም ወንድ ጋር ተላልሳ ብር እንድታመጣ፣ ከዚኛው ወንድ ጋር ተላልሳ ብር እንድታመጣ ሊነግድባት። ሌላ ለምንም አይደለም። የሚስቱ ሳያንሶ ደግሞ እህቱንም ከዚህ ወንድ ጋር ከዛ ወንድ ጋር ትናንትና፣ አሁን ነፍሰ ጡር ነበርኩ ምናምን ብላ ገብታ አንዴ ጆ ላይ ትተኛለች፣ አንዴ ቶፊቅ ላይ ትተኛለች። ውይ ሲያስጠላ እናንተን እያየው እኔ ሴትነት የቀፈፈኝ በእውነት በዚህ ልክ እንደዚህ መርከሳችሁ። በተለይ አሁን ላይ ሚዲያ ላይ ያላችሁ ሴቶች ከባላችሁ ጋር ቢሆን እኮ ወላይ በጣም ነው የሚያምርባችሁ፣ ግን ከባል ውጪ እንደዚህ ወንድ ላይ ስትለጠፉ ሲስማችሁ እንደው ሰውነታችሁ ሾካ አይሆንም። ዛሬ አሁን የሮዝ ባል ነኝ፣ ልጁ የኔ ነው፣ ገለመሌ ነው። የተወችኝ ፌመስ ስላልሆንኩ ነው፣ ብር ስላሌለኝ ነው። ፌመስ ቶፊቅን ፌመስ ስለሆነ ብር ስላለው ወደ እሱ ሄደችው እና ሚስቴ ነበረች። አሁን እኔም ፌመስ ከሆንኩኝ እሷ ትመጣለች ወደ እኔ። በነገራችን ላይ ስሩ ስራ ስራ ስሩ ችግር የለውም። ዩቲዩብ በአሁን ሰዓት በቃ ማለት ትልቁ ገቢ ማስገባ ይሆናል። ትምህርትም ተምራችሁ ምንም እንትን የለ ውጤት ቢመጣም ምንም ስራ የለማ። ዩትዩብ ደግሞ አሪፍ ከሰራችሁ በየወሩ ይከፍላችኋል። ነገር ግን እንደው ምን አለ አስተማሪ ነገር ሰውን የሚያዝናና ሰውን በቃ የሚያስደስት ነገር ብትናገሩ ምን ችግር አለ? ብትሰሩ ምን ችግር አለ? እኛም ፈን እንሆንበት?

አሪፍ አሪፍ ነገሩ ሁላችሁም የቡታጅራ ዩትዮጵች አንድ አንድ አይነት ክሬት በቃ ሌላ ጓደኛ ይመጣል፣ ሌላ እንትኑን ይዞ ይመጣል፣ ሌላ ምናምን ምናምን። እስቲ የተለየ ነገር ያልተሰራ ነገር። ከሴት ስር ውጡና ማለት ነው ከሴት ስር ውጡና፣ ግዴታ በቃ ሴት እዛችሁ ካልመጣችሁ ቻይና ላችሁ አልቀሳቀስም እንዳለ ነገሩ። የቡታጅራ አበጋዝ ነው እንዳለ፣ ዩቲዩበሮችን ያበላሸው እሱ ነው። ከሚስት ላይ መደረብ ኖርማል ማለት ነው። ውሽማ በአደባባይ መያዝ ኖርማል ነው። ሁሉም ነገር እሱን እያዩ እንዳለ ሁሉም ከሱ በኋላ ናቸው። ድሮ እኮ ዩቲዩብ የተከበረ ሰው ያለበት መንደር ነበረ። አሁን እሳ በጣም ልክ እንትን ዝም ብሎ ተራ ሰው ያለበት ወጠጤ፣ ዝም ብሎ ወጠጤዎች እንዳለ ያሉበት ምናምን አደረጋችሁት ዩቲዩብ ማለት ነው በዚህ ልክ ወርዶ ማለት ነው። በቃ ማንም የማንም እቺ ድሮ ይሄ እቃቃ ምናምን ተሰብዝባችሁ የምትጫወት ባልና ሚስት ዛሬ ይሄኛው ባሌ ነው፣ ነገ ያኛው ባሌ ነው እንደሚባባለው እንደምንባባለው ማለት ነው። እቃቃ የተጫወታችሁ ትዝ ካላችሁ እና አሁንም ኢትዮበሮች እንደዛ ነው ያደረጉት። በቃ ኖርማል ነው። ዛሬ ባሌ ሌላ ሴት ይዞ ቢመጣ ኖርማል ነው። ቀስ እያላችሁ አሪፍ እያስተማራችሁ ነው። አሪፍ ሂዱበት።